ሰላም፣ እንዴት ናችሁ? ክቡራን የቻናላችን ቤተሰቦች፣ ጂቴጂቴክ ኤንድ ቢዝነስ የዩቱብ ቻናል ነው። እንኳን እጅግ ጠቃሚና አስተማሪ መረጃ ወደምታገኝበት የዩቱብ ቻናላችን ብርና መጣችሁ ለማለት እንወዳለን። በዛሬው ዝግጅታችን የምናቀርብላችሁ በአሁኑ ሰዓት እጅግ አዋጭ ስለሆነ የጁስ ባር ቢዝነስ የምናቀርብላችሁ ሲሆን በዝግጅታችን ለምን ይህን የቢዝነስ ሀሳብ መርጠን እንደምናቀርብላችሁና ይህን ቢዝነስ ለመጀመር የሚያስፈልጓቸው ነገሮች ማለትም አስፈላጊ ማቴሪያሎችን፣ ስራውን ለመጀመር የሚያስፈልገን መነሻ ገንዘብ፣ ወርሃዊ ወጪና የቀን ገቢ ትርፋችን፣ እንዲሁም ደግሞ ቢዝነሱን ለማሳደግ ያለንን ጥሩ አጋጣሚዎችና ተግዳሮቶች በዝርዝር የምናቀርብላችሁ ይሆናል ማለት ነው። ታዲያ ክቡራን የቻናችን ቤተሰቦች ከእናንተ የሚጠበቀው ለእንደነዚህ ጠቃሚና አስተማሪ መረጃዎቻችን ቻናላችን ላይክ፣ ሼር እንድም፣ ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይኖርባችኋል ማለት ነው። እንዲሁም በቀጣይ ልትጀምሯቸው ያሰባችኋቸው የቢዝነስ ሀሳቦች ካሉም ኮሜንት ላይ ብታስቀምጡልን እጅግ በጥልቀትና በዝርዝር በማጥናት ወደ እናንተ የምናቀርብላችሁ መሆኑን እያስታወስን ወደ ዕለቱ ጉዳያችን የምንገባ ይሆናል ማለት ነው። እናም በመጀመሪያ የምናቀርብላችሁ ይህንን ቢዝነስ ለመጀመር ተመራጭ የሚያደርገው ነገር ምንድን ነው የሚለውን የምና ይሆናል ማለት ነው። እንግዲህ ክቡራን የቻላችን ቤተሰቦች መግቢያችን ላይ ለመግለጽ እንደሞከርነው የጁስ ባር ቢዝነስ በየትኛውም ቦታ ማለትም ደግሞ በመስሪያ ቤቶች፣ በኮሌጆች፣ ትምህርት ቤቶች፣ ዩኒቨርሲቲዎችና እንዲሁም ደግሞ በታክሲ ተራዎችና ባስ ማቆሞች አካባቢ ላይ አሊያም ሰዎች በብዛት በሚንቀሳቀሱበት አካባቢ ቢጀመር ወይ ደግሞ ሊጀመር የሚችል ቢዝነስ መሆኑ ተመራጭ ያደርገዋል ማለት ነው። እንዲሁም በተጨማሪ ይህ ቢዝነስ በአነስተኛ ካፒታል እና በአነስተኛ ቦታ ሊጀመር የሚችል ስራ ስለሆነ ይህም ተመራጭ ያደርገዋል ማለት ነው። ከዛም በተጨማሪ ደግሞ በፈለጋችሁ አካባቢ ላይ አትክልቶችን በማምጣት በአካባቢያቸው ወይም በአቅራቢያችሁ በሚገኙ አከፋፋዮች በቀላሉ በማግኘት እናንተም በአነስተኛ ዋጋ ልሸጧቸው የምትችሉት እንዲሁም ደግሞ ክሬቲቭ በሆነ ሀሳብ ወይ ደግሞ ፈጠራ በታከበበት መንገድ ልሰሩት የምችሉት ቢዝነስ መሆኑ ተመራጭ ያደርገዋል ማለት ነው። ስለዚህ መግቢያችን ላይ ለመግለጽ እንደሞከር ነው አንድ ቢዝነስ ከመጀመራችን በፊት በደንብ በተለይ መጠናት ያለበት ነገር ቢኖር ምን ያክል መነሻ ገንዘቡ ያስከፈልገናል፣ ፕላስ ደግሞ አዋጭነቱ ምን ያክል ነው የሚለው ማወቅ ስለሆነ ሶ ይህንንም ለመረዳት ያክል እንግዲህ በመጀመሪያ የምናየው ይህንን ስራ ለመጀመር የሚያስፈልጉንን ቋሚ እቃዎች መግዣ ምን ያክል ናቸው፣ ወይስ ምን አይነት እቃዎች ናቸው የሚለውንም የምናየው ይሆናል ማለት ነው። እንግዲህ በመጀመሪያ ይህን ስራ ለመጀመር የሚያስፈልገን ዋነኛውና አንደኛው እቃ ምንድን ነው? የጁስ መፍጫ ማሽን ነው የሚሆነው ማለት ነው። እንግዲህ እንደነገርናችሁ ይህችን ስራ ልንጀምራት ያሰብነው በጣም በአነስተኛ ካፒታልና በጣም በአነስተኛ ቦታ ነው ስራውን መጀመር የፈለግ ነው። ግን እኛ አስፍተን በትልልቅ ቤቶች መስራት እንችላለን። ግን ለመነሻ ያክል በአነስተኛ ቦታ እንደምታይ ስለሆነ መጀመር ያሰብ ነው። አናስ አነስ ያሉ እቃዎችን ነው መሟላት ያለብን ማለት ነው። ስለዚህ በመጀመሪያ የሚያስፈልገን እንደነገርናችሁ የጁስ መፍጫ ማሽን ያስፈልገናል። ይህ የጁስ መፍጫ ማሽን እንግዲህ ለአነስተኛ ደግሞ ለጀማሪ የሚሆን እስከ አስር ሺህ ብር ድረስ ባለው የውጭውን የጁስ መፍጫ ማሽን መግዛት እንችላለን ማለት ነው። በሁለተኛ ደግሞ የሚያስፈልገን ይህንን ስራ ለመጀመር መግዛት ያለብን እቃ ቢኖር ወንበርና ጠረጴዛ ይሆናል ማለት ነው። እንግዲህ ወንበርና ጠረጴዛ ማለት ትንሽዬ ቦታ ብትሆንም ሰዎች ቁጭ ብለው ሊጠጡባት የሚችሉት አንድ ሁለት ሶስት ወንበሮች ያስፈልጉናል። ስለዚህ የአንድ ሁለት ሶስት ወንበሮችና ና እንዲሁም ደግሞ የጠረጴዛው መግዣ ቶታሊ ወደ አምስት ሺህ ብር ድረስ ሊመጣብን ይችላል ማለት ነው። ስለዚህ ለወንበር ጠረጴዛ መግዣ የላስቲኩን ሊሆን ይችላል ወይ ደግሞ አጫጭር የእንጨት ከእንጨት የተሰሩ ወንበሮች ልንጠቀም እንችላለን። ምክንያቱም ለብዙ ጊዜ እንደሌሎች መጠጦች ቁጭ ብለው ሊቆዩባቸው የሚችሉ ስላልሆኑ አነሳነስ ያሉ መቀመጫዎችን እስከ አምስት ሺህ ብር ከነጠረጴዛው መግዛት እንችላለን ማለት ነው። በመቀጠል እንግዲህ ይችን የምሰሩትን ስራ እንግዲህ ቤትን ተከራይታችሁ ሆነ ወይም ደግሞ የሆነች ቦታዎች ይዛችሁ ስሰሩ ያችን ነገር ዲኮር ማድረግ ያስፈልጋችኋል። ባነር ማሰራል ሊሆን ይችላል። አንዳንድ እንደ ኢንትራ ዲዛይን ከፍ ያሉ ወጪዎች እንኳን ባይጠይቀን አነስተኛ የሆኑ ማሳመሪያው ስለሚጠበቅብን እስከ አምስት ሺህ ብር ድረስ የቤት ማሳመሪያ ወይ ደግሞ ያች ስራ በምንሰራበት አካባቢ ላይ የምናሳምርባት ማክሲመም አምስት ሺህ ብር ማለት እንችላለን። ምክንያቱም በአነስተኛ ወጪ ወይም በቀላል ዲኮር ማድረግ ወይ ደግሞ ማሳመር ስለምንችል ግን ማክሲመም እስከ አምስት ሺ ብር ድረስ ይችን ቤታችን ወይ ደግሞ ስራዋን ልንሰራባት የምንችልባትን ቦታ ማሳመር ይጠበቅብናል ማለት ነው። ሌላው እንግዲህ በጣም አስፈላጊ የሆነው ቃቢኖር የጁስ መጠጫ ብርጭቆ ነው የሚሆነው። በእርግጥም እነዚህን ስራዎች ስንሰራ ቴካዌ የሚጠቀሙ ሰዎች ደግሞ ወስዶ መጠጣት የሚችሉ እንደ ስትሮና የኩባያዎቹን ነው የምንጠቀመው። ነገር ግን ምናልባትም ብርጭቆ የሚፈልጉ ሰዎች ደግሞ እዛው ቁጭ ብሎ መጠቀም የሚፈልጉ ሰዎች ካሉ አትሊስት አንድ አምስት ብርጭቆችን መግዛት ብንችል የአምስት ብርጭቆ ዋጋ ከአንድ ሺ እስከ ሁለት ሺ ድረስ ብንይዘው ወይም ደግሞ ማክሲመም ሁለት ሺ ብር ብንልና ይህን የብርጭቆ በሁለት ሺ ብር ድረስ መግዛት ይጠበቅብናል ማለት ነው። እናም እስካሁን የነገርናችሁ እቃዎች ለአነስተኛ ወይ ደግሞ በቀላሉ ነገውኑ ዛሬውን ልንጀምርበት የምንችለው በአነስተኛ ገንዘብ መጀመር የምንችላቸውን የነገርናችሁ፣ ግን ከፍና ሰፊ ማድረግ ከፈለግን ፍሪጅም ልንጠቀም ያስፈልገናል ማለት ነው። እንግዲህ እስካሁን የነገርናችሁ ወዲያውኑ ታዛችሁ ወዲያውኑ ሰርታችሁን የምታቀርቡ ሲሆን ለብዙ ጊዜ ብዙ ከስተመር የሚጠቀሙትና ደግሞ እሱር የምታደረጓቸው እቃዎች ካሉ ፍሪጅ ላያስፈልገን ይችላል ማለት ነው። ስለዚህ ከፍ ስናድርገው እንግዲህ እስካሁን የጠቀስናቸው የእቃዎች ዋጋ ወደ 21 ሺ አካባቢ ነው። ፍሪጅ አነስተኛ የሆነች ፍሪጅ በ30 ሺ ብር ይገኛል። አሁን ባለው ዋጋ ወቅታዊ ዋጋ እስከ 30 ሺ ብር ምርጥ የሆነ ፍሪጅ ይገኛል። በ50 ሺ ብር ይህንን ስራ መጀመር ይቻላል ማለት ነው። አሁንም ከፍ እያደረጋችሁ ደግሞ እያሰፋችሁ መሄድ ከፈለጋችሁ እስከ መቶ ሺም ከዛም በላይም የኢንተርነት ዲዛይን ሊጠቀሙ ይችላላችሁ። ከፍ ያለ ወጪዎችን፣ ቅንጡ የሆኑ ወንበሮች ሊጠቀሙ ይችላላችሁ። በዛ ልክ ማስፋት ትችላላችሁ ግን እንደዚህ አይነት ሀሳቦች ስናጋራኛ በአነስተኛ ካፒታል ጭምር መጀመር ያለባቸውን ቢዝነሱ ስለሆነ ሼር እያደረግናቸው ያለው በዚህ መልኩ መጀመር ትችላላችሁ ማለት ነው። ከዚህ ባነሰም ነገሮቹን አመቻችታችሁ ቢዝነሱ እስኪሰፋላችሁ ድረስ መጀመር የምትችሉበት ሀሳብ ይሆናል ማለት ነው። ሚኒመም እስከ አምስት ሺ ብር ድረስ ልናገኝ እንችላለን ማለት ነው። ምክንያቱም ይችን ስራ የምንጀምረው በአነስተኛ ካፒታል ነው ስላለን በአምስት ሺ ብር የቤት ክራይ ጀምረን መስራት እንችላለን ማለት ነው። እንግዲህ እንደየፍላጎታችንና እንደየአቅማችን እንደየቦታው ሁኔታ የክራዩ ወጪ ወይ ደግሞ የምንጀምርበት ሁኔታ ሰፋ ባለ ቁጥር ገቢያችንን በዛው ልክ መስፋቱንም ታሳቢ ማድረግ ይጠበቅባቸዋል ማለት ነው። ሶ የቤት ክራይ አምስት ሺ ብር ይኖርብናል። የውሃና የመብራት ሌሎች ወጪዎች ከሁለት ሺ ብር ድረስ ይኖርብናል ማለት ነው። እንዲሁም ደግሞ ሌሎች አንዳንድ የኩባያ ወጪ ሊሆን ይችላል። የስትሮ ወጪዎች ሊሆኑ ይችላሉ። በየወሩ የምናወጣቸው ወጪዎች ይኖራሉ። እነሱን አንድ ሁለት ሺ ብር ብናደርጋቸው ቶታሊ ወደ ዘጠኝ ሺ ብር ወይ ደግሞ ማክሲመም እስከ አስር ሺ ብር ድረስ ወርሃዊ ወጪዎች ይኖሩብናል ማለት እንችላለን ማለት ነው። ቀጥሎ የምናየው ጉዳይ ቢኖር ደግሞ የቀን ወጫችን እንደ ገቢያችን ምን ያክል ሊሆን ይችላል የሚለውን የመና ይሆናል ማለት ነው እንግዲህ እንደ ኤግዛምፕል ማየት ብንችል አንድ ኪሎ አቮካዶ በአሁን ባለው ዋጋ እስከ አምሳ ብር ድረስ ይሸጣል ማለት ነው። በተለይ ማካባፊዎች አካባቢ ላይ እስከ አምሳ ብር ድረስ አዲስ አበባ ባለው አካባቢ እስከዛ ይሸጣል ማለት ነው። ሶ አንድ አትሊስት አንድ አቮካዶ አንድ ኪሎ አቮካዶ እስከ ሁለት ኩባያዎች ይወጣል፣ ማክሲመም ከዛም በላይ ይሆናል፣ ግን እስኪ አነስ አርገን እንያዘው እና ብልሽቶቹም ስለሚኖሩ ሁለት ብለን እንያዘው ማለት ነው። አንድ ኪሎ አቮካዶ ሁለት ስለዚህ በአምሳ ብር የገዛን ነው አቮካዶ በመቶ ብር መሸጥ እንችላለን ማለት ነው ሶ ቶትና አምሳ ፐርሰንት መሸጡን ወይ ደግሞ አምሳ ፐርሰንት ማትረፉን ትተን ወደ የስኳር የሎሚ ምናምን የስትሮ ምናም ውጭዎች ስላሉ ከአንድ ኩባያ ላይ አስር ብር እናተርፋለን ብለን ብናስብ እንግዲህ የአንድ ኩባያ ዋጋ አሁን ባለው አርባ ብር መሸጥ ብንችል እንደውም ከዛ በታች ሽጠን በብዛት ማግኘት እንችላለን። ግን አሁን ካለው ገበያ ላይ እየተሸጠበት ያለው የጁስ ዋጋ ሁላችን እናውቃለን። ግን አነስ አድርገን እዚህ የአንድ ኩባያ ዋጋ 50 ብር ድረስ መሸጥ አለብን ካለን የሚያወጣው ወጪ ደግሞ ማክሲመም እስከ 40 ብር ሊሆን ይችላል ማለት ነው። ያን ያ ማለት ምንድን ነው? 20 ፐርሰንት ትርፋለን ማግኘት እንችላለን ማለት ነው። ስለዚህ አንድ ጁስ ለማምረት ወይ ደግሞ ለመስራት 40 ብር ጨርሰን በ50 ብር የሚሸጠው ከሆነ እስከ 20 ፐርሰንት ወይ ደግሞ 10 ብር ትርፍ ይኖራል ማለት ነው። እንግዲህ በቀን ውስጥ መቶ ኩባያዎችን መሸጥ ብንችል፣ ወደሞ ዲስትሪቢዩት ማድረግ ብንችል፣ ለመስሪያ ቤቶች ሊሆን ይችላል፣ በምንሰራበት አካባቢ ሊሆን ይችላል። አንድ መቶ ኩባያ መሸጥ ብንችል በቃ ሚኒመም እስከ አንድ ሺ ብር ማግኘት እንችላለን ማለት ነው። አንድ ሺ ሲባዛ በሰላሳ ስንት ይሆናል? ሰላሳ ሺ ብር መሆን ይችላል ማለት ነው። ሰላሳ ሺህ ቅድም ወራዊ ወጫችን ወደ አስር ሺህ ብር አምተ ነው ነበር። የቤት ክራይ ሊሆን ይችላል፣ የአንዳንድ እቃዎች መግቢያ ሊሆን ይችላል። እሱም ከፍ ከፍ እያደረግን ስላሰብ ነው የትርፋችን የወርሃዊ ውጫችን ሲቀነስ ወርሃዊ ገበያችን ወደ ሀያ ሺ ብር እናገኛለን ማለት ነው። ስለዚህ ሀያ ሺ ብር በጣም በአነስተኛ በጣም በአነስተኛ ገንዘብ ጀምረን ይህንን ያክል ትርፍ ማግኘት ከቻልን አሪፍ ነው ማለት ነው። ግን ይህንን ስራ ስንሰራ ምን ቻሌንጆች አሉ ብንና ጥሩ አጋጣሚዎች ውስጥ ምንድናቸው የሚለውን ደግሞ ቀጥሎ የምናይ ነዋል ማለት ነው። እናም ይሄ ይህን ስራ መጀመሪያ የት መስራት አለብን ካልን እንግዲህ መጀመሪያ ወደ መግቢያችን አካባቢ ላይ እንደገለጽ ነው ሰዎች በሚበዙበት አካባቢ እና ሰዎች በሚንቀሳቀሱበት አካባቢ ላይ ብንሰሩ ተመራጭ ያደርገዋል ማለት ነው። ሌላው ደግሞ ይሄ የዚህ ስራ ጥሩ ጎኑ ነገሩ ምንድም ነው በጣም ተወዳጅ እየሆነና ተመራጭ እየሆነ ሰው የአመጋገብ ስታይል እየቀየረ ስለሆነ በቀላሉ ሰዎች እንዲጠቀሙት ልትጋብዙት ይ ደግሞ ልትበለታቱት የምችሉት ሀሳብ ስለሆነ አሪፍ ያደርገዋል ማለት ነው። ስለዚህ ይህንን እንደመነሻ ከነገርኳችሁ እናንተ በአቅማችሁና ማድረግ በምትችሉ ልብት አስፍታችሁ መስራት የምትችሉት ይሆናል ማለት ነው። እንግዲህ ክቡራን የቻላችን ቤተሰቦች ብዙ ጊዜ ቢዝነስ ስንጀምር ወይ ደግሞ ለመጀመር እናስብና በጣም የምንቸግረው ነገር ቢኖር አዲስ ነገር የመጀመር ፍርሃት ይኖርብናል። ምን ማለት ነው እንግዲህ ሁሉን ነገር ከአንድ ነገር ወተን ወደ አንድ ነገር ልንገባ ስንል በጣም እንፈራለን። ወይ ደግሞ ለማድረግ ብንከስርስ የሚለው ሀሳብ ሊሆን ይችላል ምናምን። እነዚህ ተደማምረው ወደ ጭንቀት ሊያስገቡን ይችላሉ ማለት ነው። እናንተ ደግሞ ሞር ክሬቲቭ እና ኢኖቬቲቭ በሆነ መልኩ ስለው መስራት ከፈለጋችሁ ዌብሳይት በቀላሉ አስገንብታችሁ በእሱ ደግሞ ማስታወቅ ብትችሉ ከስተመርቻችሁ በሱ ኦርደር ማድረግ እንዲችሉ ብታደርጉ እሱ ደግሞ የበለጠ ምርጥና አዋጭ የሆነ ቢዝነስ ይሆናል ማለት ነው። ይሄ የነገርኳችሁ መነሻ ገንዘብ በጣም በአነስተኛ ለመጀመር እንጂ ባለን ልክ በመቶ ሺ ይሆን ይችላል ሁለት መቶ ሺ አራት መቶ ሺ አምስት መቶ ሺ አድርገን በደንብ ብንሰራበት በተለይ በአሁኑ ሰዓት ተፈላጊ የሆነ እጅግ ምርጥ የሆነ ቢዝነስ ነው ለማለት እንወዳለን። በቀጣይ ደግሞ በሌላ የቢዝነስ ሀሳብ እንደዚህ ጠቃሚና እናንተን የሚያበረታቱ ደግሞ በቀላሉ ብዙ ሳትቸገሩ እኛ በደንብ በዝርዝር አጠንተን የምናቀርብላችሁን የቢዝነስ ሀሳቦች ወደ እናንተ ይዘን የምንቀርብ ይሆናል። እስከዛው መልካም ጊዜ እየተመኘን እንደነገርናችሁ ቻናላችን በተለይ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ለማለት እንወዳለን። ዛሬ የነበረን ቆይታ እጅግ ደስ የሚል ነበር። መልካም ጊዜ። ቻው ቻው።